ሰላም እንዴት ናችሁ? እንደ ዘንድሮ አብያ ውስታዞች ቲክቶክ ላይ የሚገኙ ተዋርደው የሚያውቁ አይመስለኝም። ምክንያቱም ግብረሰዶሚያንን ኤቴስቶችንና አንዳንድ ቅጥረኞች ካድሬዎችን ተጠቅመው እንኳን ውሸታቸው ለመደባበቅ ቢሞክሩም ውስታዞቻቸው ቲክቶክ ላይ ያሉት ማለት ነው መሬት ካሉት ውስታዞች ጋር እንኳን የተለያየ አስተምሮ የተለያየ አቂዳ እንዳላቸው እያሳዩ ነው ማለት ነው። የነቢያቸውንም አስተምሮ እየካዱት ነው ማለት ነው። ቅድሚያ ግን ይህንን አንድ ካድሬን አዳምጠው ጅሃድ ምናምን እያልክ አታጋግል። ጅሃድ ማለት ምን ማለት ነው? ጅሃድን የሚጠቀሙት ለመቼ ምን ቦታ ላይ ነው የሚለውን አረጋግጥ። በየትኛውም መስፈርት ለምን እስላምን ተውክ ብለው እስላም እስላምን ሊገል አይችልም ቢል ውሸት በትምህርታቸውም በታሪክም ውስጥም የለም። ቤተሰብ ከሆነ ሊቆጡት፣ ሊገስጹት ሊመክሩት ይችላሉ። ምን ብለው ነው የሚገሉት? መልካም እንደሰማችሁት ነው እንግዲህ፣ ልጁ ቅጥረኛ የሆነ ልጅ ሲያወራ በጣም ብዙ ስድቦችን ተሳድቧል። በእስልምና ታሪክ ውስጥ ሃይማኖቱን የቀየረ ግደል የሚል የለም ይላል። ሱናናና ሳይ 459 ላይ ሃይማኖቱን የቀየረ ግደሉት ነው የሚለው። እንዲሁም ደግሞ ወደ መጨረሻ ወደ ቅያማ ቀን ሲቀርብ ሰዎች ሃይማኖታቸውን ይቀይራሉ፣ ባገኛችሁበት ቦታ ከገደላችኋቸው ተሸላሚ ናቸው ይላል። ይኸው ስለዚህ ማንኛው ነው ትክክል? ነቢያችሁ ነው ትክክል ወይንስ በመግቢያው ላይ የሰማችሁት ልጅ ነው ትክክል? የነቢያችሁን ንግግር ነው የምትከተሉት ወይንስ በመግቢያው ላይ ያለውን ልጅ ንግግር ነው የምትከተሉት? ሃይማኖቱን የቀየረን ባገኛችሁበት ቦታ ግደሉት ይላል ማለት ነው። ኡስታዙ ያ ያወራው ስለ እንስሳም ስለ ሰውም አወርቷል። ስለ ሰው ካወራ በኋላ ስላስተራረድ ከድዛል። ስለ እንስሳት አወራ ማለት ነው። ሁለቱንም ነው ያወራው። ሴፍ ለሰው ተጠቀመ። የጠቀሰው ሀዲስ ደግሞ ይኸውና ሱናን አናሳይ አርባ ስልሳ ላይ የሚገኝ ሲሆን አሊ ሰዎቹን እስልምና ለቀው ሲወጡ ሰብስቦ ምን አደረጋቸዋለ? በሳት አቃጠላቸው። በሳት ማቃጠል አላህ የሚቀጣበት ቅጣት ስለሆነ በሴፍ መቅላት እንጂ በሳት አታቃጥሉ የሚል መመሪያ ያሰጠ ማለት ነው። ከዛ ስለ ሴፍ ወይንም ስለ ቢላው ደግሞ እንስሳትን ኤግዛምፕል ተጠቀመና ቢላው በደንብ መሳል እንዳለበት ተናገረ ማለት ነው። የሚሉ ሙሉ ቪዲዮ ባይዘይን ያለኝ ኡስታዙ መጥቶ ይሄ ያልኩትን ውሸት ነው የሚል ከሆነ ንጽጽር አለማቆማለሁ እቀጣለሁ። ንጽጽር አለማቆሜ እቀጣለሁ። ይሄ ውሸት ነው አንተ ያልከውን አላልኩም ካለ ሙሉ ቪዲዮ ስላለኝ እኔ ማለት ነው። እንደዛ ነው የሚለው። ታዲያ ኡስታዙ ሶስት አካላትን ጠቅሷል፣ ካፊሮችን፣ ሙርተዶችን ጥፋት ያጠፉ እና ጂሃድን እንደ እስልምና አስተምሮ አንድ ሙስሊም ክርስቲያን ቢሆን ዛሬ ይታረዳል። በታሪክ ውስጥ እንደዚህ አይነት ክስተት ተከስቶ ያቅም አለ። ይኸው ማስረጃ ሃይማኖቱን የቀየረ ታርዶ በታሪክ ውስጥ በእስልምና ታሪክ ውስጥ ነገር ግን ዋናው ፖይንታችን እሱ ሳይሆን እሱ ብቻ ሳይሆን ሌሎች ኡስታዞች መሬት ላይ ምን ብለው ነው የሚያስተምሩት ነው። ግደሉ ይላሉ፣ አይሉ? እምነቱን ለቆጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪ ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የሶስት ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው ይሄ ሰው ሰበቡ ምክንያቱ ምንድን ነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሪ ያድረውበት ከሆነ በሊቃውንቶች ይፈታበታል ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። መልካም፣ በግልጽ አባይደር እንደሰማችሁት፣ ሃይማኖቱን ከቀየረ ይገደላል አለ። ይገደላል። እዚሁ ቲክቶክ ላይ ንጽጽር የሚሰራ አንድ ኡስታዝ ልጠቁማችሁ እዚሁ ቲክቶክ ላይ ስላለ ንጽጽርም ስለሚሰራ እሱ የሚለውን አዳምጡት። ይገደላል። አንድ ሰው ሙስሊም ነው እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል። እስልምና ሀቅ መሆኑን ያውቃል። ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል። ተመልሶለታል። ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ፣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያዝ እድል ይሰጠዋል፣ ብናዝብ ማለት ነው እንዲመለስ እንዲያውቅ አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል፣ ይገደላል። ኦኬ ይሄም አይበቃም ካላችሁ አንድ ልጨምርላችሁ። ሶስተኛ ይህንንም ኡስታዝ እዚሁ ቲክቶክ ላይ ስላለ አዳምጡት። በሸሪአ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ፣ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው እስልምናን ተምሮ በቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እንቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደው ይገደላል። ኦኬ የኛውም እንደሰማችሁ ሃይማኖቱን የቀየረ ለሸሪአ ህግ መሰረት ይገደላል። እንዴ ነው የሚገደለው? በሴፍ ነው የሚቀላው። ይሄንን ደግሞ ሳውዲ አረቢያ ላይ አርባ አርብ ሁሌም ሃይማኖቱን ከቀየረ ይታረዳል። ይህንን ታሪክ ማታውቁ ከሆነ ሳውዲ አረቢያን ቼክ ማድረግ ነው። አርባ አርብ ይገደላል ይታረዳል ማለት ነው በሴፍ እስኪ ሳውዲ አረቢያ ሰው ካላችሁ ደግሞ አጠያይቁ ሳውዲ አረቢያ ላይ በሸሪያ ስለሚተዳደሩ ሃይማኖት መቀየር ይቻላልን በሏቸው ስለዚህ ይታረዳል ይታረዳል ማለት ነው ኡስታዙን ግን እኔ ጥሪ አቀርብለታለሁኝ አንተ ያልከውን እኔ አላልኩም ለእንስሳት ነው ያወራሁት ስለ ሰው አይደለም ብሎ የሚል ከሆነ ያው ጥሪ አቀርብለታለሁኝ ንፅፅር ደግሜ ሁለተኛ እስልምናን አልተችም አቆማለሁኝ። ሙሉ ቪዲዮ ስላለኝ እኔ ማለት ነው ውሸት ነው የሚል ከሆነ ያው ነፃ መድረክ ላይ ኡስታዙ ያናገረኝ ይችላል ማለት ነው ውሸት ነው ካለ ከእስልምና የወጣ ሰው አይታረድም አይገደልም የሚል መሬት ላይ ያለ ኡስታዝ አላውቅም ቲክቶክ ላይ ያሉት ግን ቲክቶክ ላይ ያሉት ኡስታዞቹም ይገደላል ይላሉ፣ ግብረ ሰዶሚያን የቴስቶችና ካድሬዎቹ ደግሞ ኖ ኖ ኖ አይገደልም ይላሉ። ሙስሊሞች በማን ነው እየተመራችሁ ያላችሁት? ራሳችሁን ፈትሹ ቆም ብላችሁ